በጣም በርካታ ስትራቴጂክ ፍላጎት ያለበት ቀጠና ነው። የተረበሸ ቀጠና ነው። ጠንካራ መንግሥታት የሌሉበት ቀጠና ነው። ዛሬ ሰላም ነው ብለን ነገር ሊረበሽ ይችላል። ለዚህ ጂኦፖለቲክስ የሚመጥን አድሜ ያስፈልጋል። በኢትዮጵያ ልብ ውስጥ ጠላቶች ኢትዮጵያን ማጥፋትን በሚመክሩበትና የኢትዮጵያን ሁሉ ለመንጠቅ በሚያሴሩበት ሰዓት አንድ የማይናወጥ ኃይል ቆሟል። ይህ የኢትዮጵያ ብሔራዊ መከላከያ ሰራዊት ነው። የሀገር ዘብ፣ የሕዝብ መመኪያና የማይናወጥ ታማኝነት ምልክት። የኢትዮጵያ ህልውናና ክብር በአደጋ ውስጥ ሲያልፍ ይህ ጀግና ሰራዊት እንዳንበሳ ወጥቶ ለማንኛውም ምድራዊ ኃይል የህይወት መስዋዕትነት ጭምር በመክፈል ሀገሩን ይጠብቃል። በአየሩም ሆነ በባህርም በተመሳሳይ ሰራዊት ሁሉም ነገር ሰጥተዋል ስንል ከሌላ የተለየ ከገንዘብም ከጊዜው ከሌላውም በላይ ህይወት ሰጥቷል፣ ደም ሰጥቷል። በመቶዎች የሚቆጠሩት መስዋዕትነት ከፍሏል። የህዳሴ ግድብ ላይ ሊመጣ የሚችለውን አደጋ ከመከላከል አንጻር ሰራዊቱ የቀይ ባህርና የአሰብ ጉዳይ ላለፉት 30 ዓመታት ህመሙ ሆኖ ቆይቷል። ባህር አይን አቋቋም ነው፣ እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው? ወደፊት የሚታይ ኢትዮጵያ በማንም ኃይል ተሸንፋ አታቅም፣ አሁንም አትሸነፍም። ኢትዮጵያ ማንንም ሀገር ወራ አታቅም፣ አሁንም ማንንም ሀገር ኢትዮጵያ አትወርም። ይህ ትንታኔ ሜዳ ነው። ኢትዮጵያን የሚጎዳ ነገር ካለ የማይታገስ ከዛ ውጭ ግን ኢትዮጵያዊነትን የሚያስቀድም እና በኢትዮጵያ ፍቅር የታነጸ መሆኑ በተግባር እየታየ ይመስለኛል። ሰራዊቱ ከመደበኛ ሰራዊት በላይ ነው። የኢትዮጵያዊነት መንፈስ ተምሳሌት ነው። እያንዳንዱ እርምጃው ጀግንነቱ የተስፋ ብርሃን ነው። የሞራል የበላይነት አለው። ከፍተኛ ብቃትና ክህሎት የሚያላብስ ስልጠና በጥንቃቄ ተሰቶታል። መሳሪያን የዘመኑ ቴክኖሎጂ በፈቀደለት ልክ ታጥቋል። ብቁ የጦር አመራሮችና ወታደራዊ ስትራቴጂስቶች እንዲመሩት ተደርጓል። በእያንዳንዷ ሰከንድ በሀገሪቱ ውስጥም ሆነ ከሀገሪቱ ውጪ የሚከወነውን ተግባር የሚቃኝ አስተማማኝ ደህንነት ዘርግቷል። ግልጽና ጥራት ያለው ከሌሎች ሀገራት ሰራዊት ጋር ጠንካራ የሆነ ትስስር አለው። ከሁሉ በላይ ደግሞ በምንም ሊበጠስ የማይችል የሀገር ፍቅር ስሜትና አንድነት አለው። ሊጠቀሱ በማይችሉ በብዙ ምክንያቶች በኢትዮጵያ ታሪክ በጥንካሬው ወደር አይገኝለትም ብንል ማጋነን አይሆንም። የሰራዊቱ የዓመታት ዝግጅት አይደለም ለመንደር ነፋስ፣ ከሩቅ የሚመጣ ጠንካራ ወጀብና ማዕበልን ሳይቀር በብቃት እንዲመክት ታስቦ ነው ሲለፋበት የከረመው። የመጀመሪያው ስላይድ ስለ መከላከያ ራዕይ ያነሳል። የመከላከያን ራዕይ ለእናንተ መናገር አግባብ ላይሆን ይችላል። ግን መንደር ድረስ ለሚሆነን ራዕዩን ማየት ጥሩ ይሆናል። ለህገ መንግስታዊ ስርዓት ፍጹም ታማኝ የሆነ ሀገራችንንና ህገ መንግስታዊ ስርዓቱን ከማንኛውም አደጋ በአስተማማኝነት የሚጠብቅ ጤንነቱ የተጠበቀ ብቃትና ዲስፕሊን ያለው የሀገራችን ህዝቦችን እኩልነትና መፈቃቀድ ተምሳሌት የሆነ የህዝብ አመኔታና ፍቅር የተጎናጸፈ በሀገራዊና ዓለም አቀፋዊ ሰላም ጥበቃ ውስጥ ተገቢው ሚና የሚጫወት ጠንካራ ዘመናዊ ኃይል ተገንብቶ ማየት። ዛሬ ኢትዮጵያ በመላ አቋሟ ስኬትን፣ ድልን፣ አሸናፊነትን ስትቀዳጅ ህዳሴዋን አብስራ ለሌላኛው ህዳሴ ለባህር በር ስትዘጋጅ ብሔራዊ መታወር የገጠማቸው የቀይ ባህር እውሮች ይህንን አይበገሬ የኢትዮጵያ ሀብት ማብጠልጠል ያዙ። ጠቅላይ ሚኒስትር አብይ ለረጅም ጊዜ ሲቆጩበት የነበረው የቀይ ባህር ጉዳይን እንዳመረሩበትና ወደ ኋላ እንደማይሉበት ከተረዱ በኋላ ሻቢያና መሰል የኢትዮጵያ ጠላቶች ስድብን፣ ማጠልሸትን ከፍ አደረጉና ዛቻና ማስፈራሪያን ማስተጋባት ጀመሩ። ኢትዮጵያ የባህር በር የሚመለከተው ሕዝብ ለባህር በር የሚዋደቅ ሰራዊት እንዳላት ዘነጉ። ግን ግን ሰራዊቱ ራሱ እንዳለው ኢትዮጵያ ወዶና ፈቅዶ ስለሚሞትላት ኢትዮጵያ ጠንቅቆ የሚያውቅ ሰራዊት አላት። ሰራዊቱ የቀይ ባህርና የአሰብ ጉዳይ ላለፉት ሰላሳ ዓመታት ህመሙ ሆኖ ቆይቷል። ሰራዊቱ እንደ ህዳሴ ግድቡ ሁሉ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ ያምናል። ሰራዊቱ ስለ ወደብ፣ ስለ ባህር በር፣ ስለ ቀይ ባህር ስለ ታሪካዊ ጠላቶች ሲናገር ለሐሜታቸው መድመቂያ ፖለቲከኛ ብለው ታርጋ የለጠፉለትም አልጠፉም። አዎ እነሱ እንዳሉት ሰራዊት ፖለቲከኛ አይደለም። ይልቁን ስለ ኢትዮጵያ ብሔራዊ ጥቅም መረጋገጥ ወዶ ፈቅዶ ስለ እሷ ሲሰየፍላት ኢትዮጵያን አውቋት ነው። ወታደርነት ከገባን ሁሉም ነገር በወጉ ይገባናል። ስንከለከል የኖር አሁን ያሳካነው አባይ ይገባናል፣ የነበረንና ያጣነው የባህር በር ይገባናል። ለዚያ ነው ይህ የባህር በር ጥያቄ አሁን ካለው እንዲህ ያለ የሃያልነት ውጥን ካለው ኃይል ውጪ ማሰብ አይቻልም የምንለው። ባህር አይነ ቋቋም ነው። እዛ ለመግባት በምን ፕላትፎርም ነው የምንገባው ወደፊት? ከሰሜን እዙ የጀመረው ሰራዊት የማጠልሸት ዘመቻ ዛሬም ካቆመበት መቀጠሉ ነው። ፊልድ ማርሻሉን ጨምሮ የጦር ኃይሎች ጠቅላይ አዛዡም ጭምር ይህ የባህር በር ጉዳይ ላይ መመላለሳቸው ትንግርት ሆኖባቸው። የሰራዊቱ ጠባጫሪነት፣ ወራሪና ተንኳሽነት የታያቸው የባህር በርን ጉዳይ ዛሬ የመጣ ጉዳይ ያስመሰሉ በሰራዊት ላይ የዘመቱት የቀይ ባህር እውሮች መከላከያውን ለማጠልሸት የሚጠቀሙበት ስትራቴጂ አድርገውታል። ጠባጫሪነት እንዴት ነበር? በተደጋጋሚ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚከብል ሶሉሽን እንዲፈጠር ለመላው ዓለምም ጥሪ እናቀርባለን። እኛ ምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። መሪው ስለ ባህር ኃይል ስለ ወደብ አማራጭ ማንሳት የጀመሩት ከ17 ወይንም 18 ዓመት በፊት ነው። ከመጀመሪያው ስብሰባቸው ጀምሮ ከምሁራን ከመከላከያው ከተፎካካሪዎች ጋር ያደረጉት መድረክ ሁሉ ከሉዓላዊነት ከባህር በር ከጎረቤት ብሎም ከቀጠናው መታወክ ጋር ያደረጉት ንግግር ሁሉ ዛሬን የሚያስታውስ ነው። የጸጥታ ጉዳይ ዓለም አቀፋዊ መሆኑን አንድ ሀገር የሚነሳ ችግር ሌላን ሀገር የሚነካ መሆኑን ነው። ሶቨሬቲ አዝዩዥዋል በቦርደር ያልተከለለ መሆኑን ነው። የባህር በር ላይ የሚሰሩ ቤዞች እኛ ምን ጠይቅበት ዋናው ምክንያት አቡዳቤ፣ ቤዝ እያለች በርበራ ላይ ቻይና ቤዝ እያለች ጅቡቲ ላይ ኢትዮጵያን አይመለከታትም የሚል ሀሳብ የሉዋላዊነት ጉዳይ ካለመረዳት ይመጣ እንጂ ጅቡቲ ላይ ቤዝ አድርጎ አንድ ሰው ወይም አሰብ አድርጎ ሚሳይል ካለ አዲስ አበባ ማጥቃት ችላል። ላለመጠቃት ነው ያን ቦታ ምንፈልገ። የባህር ኃይል እናቋቁማለን ሲባል የነበረው ስላቅ፣ የተችው ብዛት፣ መሪው ላይ የወረደባቸው ትችት፣ ባለዋቂነት ለማጣጣል የተሄደበት ልክ መሪው ደግሞ ከዛሬ 18 ዓመት ቀድመው ጉዳዩን የተነተኑበት ልክና ዛሬ ደግሞ የባህር ኃይሉ ተመርቆ ባህሩን ለማስመለስ በዋዜማው ላይ መገኘቱን በማሰብ ያኔንና ዛሬን ማንጸር አስደማሚ ስሜትን ይፈጥራል። የመሪውንና የተቺዎቹን የጎላ ርቀት በእጅጉ ያሳየናል። ጠቅላይ ሚኒስትሩ ላይ ከያኔ የጀመረው የትችትና የስድቡ ልክ ዛሬም መልኩን ቀይሮ አላዋቂነቱ ከዚያም ከፍቶ ባንዳነት ጌጥ ሆኖ የህሉናና የሉዓላዊነት ጉዳይ ላይ ክስና ፍረጃ ውስጥ እንደ ፓርላማ ሰዓት ቆሞ የቀራለ መሪው ግን ያኔ ገና ነበር። በወደብ ስም ኢትዮጵያ የምታጣቸውን ዘርፈ ብዙ ሀብቶች እየተነተኑ ህመማቸውን ያስተጋቡ የነበሩት ርቀት ማለት ይሄ ነው።

ታሪካዊ ጠላትነትን የሚገልጥ፣ ባንዳነትን የሚያጋልጥ ነው። ለእንቢተኛ ሀገርም ላለፉት ሰላሳ ዓመታት እንደ ሀገር መቆም ላቃተው ለምዕራባውያን የስደት ሸክም ለሆነው፣ ለቀጠናው ጭምር ስጋት እየሆነ ለመጣ ሀገር ከምቀኝነት የዘለለ ሌላ ምክንያት የሌለው እንቢተኝነት መሆኑን ማሳያ ነው። ዛሬ ላይ ኢትዮጵያዊ የሆኑ ፀረ ኢትዮጵያውያን በተለያየ ቋንቋ የተለያየ ብሔርን ወከልን ብለው ሻዕቢያን ለመሰሉ ታሪካዊ ጠላቶች ግብ መሳካት የሚዲያ ጦርነት ላይ ይገኛሉ። እንደ ሀገር ኢትዮጵያ ጠንካራ ሀገር ሆና መውጣት እንዳትችል የሚሹ ሀገራት በሚዲያውም በመሳሪያውም የውክልና ጦርነት ዘምተዋል። ይህንን የዛሬንና የአሁንን እውነታ ጠቅላይ ሚኒስትር አብይ የተረዱት ቀድመው ነበር።

ይህ ነው የሴረኛ ህመም ይህ ነው ዛሬ የኢትዮጵያን ሁሉ ለመተቸት የኢትዮጵያን ሁሉ ለማንቋሸሽ መነሾ የሆናቸው የዛሬው የጦር ኃይሎች ጠቅላይ አዛዡ የዛኔው ኮሎኔል አብይ አህመድ የመጡበት መንገድ ለእኛ ሲገርመን ለጠላት ያስደነግጣል ለክፋት ያስነሳል የገዘፈው ማንነቱ ለአንደበታቸው የቀለላቸው የኢትዮጵያ መከላከያ ሰራዊት ከራዕዩ ጋር እንዲተሳሰር አሰራሩ ትክክለኛ እንዲሆን ሲገልጹ የነበረውም ገና ያኔ ነበር። ዛሬ ላይ ጠቅላዩ እንዳቀዱት አድርገው የገነቡት ሰራዊት በሐሳብ መንገራገጭ ራእዩን የማይስት ለመጣና ለሄደ ሁሉ የሚለዋወጥ ሳይሆን የመከላከያ ራእይ የገባው እንዲሆን ለወቅቱ የጦር ጀነራሎችና አመራሮች ሲያብራሩ ነበር። ከራእዩ ጋር የተዋወቀ ሰራዊት ወይም ተቋም በሰዎች መናወጥ፣ መለዋወጥ የሚፈጠርበት አደጋ የለም። ብዙ ጊዜ የአፍሪካ አካባቢ ያሉ አርሚዎች ኃላፊዎቻቸው ከሞቱ ረብሽ ይፈጠራል ወይም ደግሞ ከተወገዱ፣ ልክ በአንድ ወቅት በኛ ውስጥ እንዳጋጠመው ሰፊ ውይይት ያስፈልጋል። አዘርዋይስ በቀላሉ መተካት የሚችሉ ተደርጎ አይወሰድም እና ሪዝኑም ከራእይ ጋር የተዋሃደ አስተሳሰብ ካለመኖሩ ነው። ራእይ በተለይ መከላከያ ራእይ ታማኝነትን ያነሳል። ጤነኝነትን ያነሳል። ጤነኛ ማለት ኖት ኦንሊ ፊዚካሊ፣ ኢሞሽናሊ፣ ስፕሪቹዋሊ ሄልዝ የሆነ አርሚ ማለት ነው። ራኢ ለአንድ ተቋም ወሳኝ ቱል ነው። እያንዳንዱ ወታደር መከላከያን ለማገልገል ኮንትራት ሲፈርም ሜሬጅ የሚፈጽመው ከራእዩ ጋር ነው። በእኛ ተጨባጭ ሁኔታ አለቃ ሲያኮርፍ የሚያኮርፍ አለቃ ሲስቅ የሚስቅ አርሚ ሳይሆን ሁልጊዜ ራዕዩን እያየ ለራዩ ስኬት የሚሰራ እንዲሆን የእናንተ ዋናው ስራ ከራያችሁ ጋር መተዋወቅ ብቻ ሳይሆን የምትመሩትን ኃይል ከራዩ ጋር እንዲተዋወቅ ማድረግ ነው። ከራዩ ጋር የተዋወቀ ሰራዊት ወይም ተቋም በሰዎች መናወጥ፣ መለዋወጥ የሚፈጠርበት አደጋ የለም። ዛሬ ላይ እንደ ሕዝብ ከሐሜቱ ከግብግቡና ከወሬው በላይ ሆነን ብንሄድም ይህ የጠቅላይ ሚኒስትሩ ዓመታትን የተሻገረ የቀደመ ንግግር ግን የኢትዮጵያን ሰራዊት የወደቡንና የሻዕቢያን መጨረሻ ጭምር የሚነግረን ነው። በዘመን በጊዜ በመድረክ በቦታ እየተለያየ ቢታይ የሚታይ ጽናት፣ የሚታይ ቀጣይነት፣ የሚታይ ዛሬ አለ። ዛሬ ትውልድ ይነቃል። እንደ ኢሳይያስ ለረጅም ዘመን ቆሞ አይቀርም። ኢትዮጵያና መሪዋ ከዘመን ጋር መለወጣቸውን የዛሬ 17ና 18 ዓመት መረጃዎች ማሳያዎቻችን ሆነው ይቀርባሉ። የኢትዮጵያ መሪ ከመሪነቱ ቀድሞ በእውቀት ላይ ተመስርቶ የሚተነትን ነገን አዋቂ ነው። የመሪውን ትላንትና ዛሬ እንዲሁም የፕሮፓጋንዲስቶችን የትላንትና ዛሬ ከእውቀት የራቀ ትችት ስናይ ነው እጅግ ተራርቀዋል ማለታችን። ምሁር፣ ፖለቲከኛ፣ ተንታኝ ለሀገሩ ዘብ የቆመ በእውቀት የሚራመድ የትኛው እንደሆነ የዛሬው ዘመቻና ከዘመን የቀደመ ትንታኔው ማንጸሪያችን ናቸው። የዚህ ዘመን ድላችን የድላችን መሪ ሌላኛው የድል ህልማችን ሁሉ ያለ መከላከያ ሰራዊት የሚታሰብም አይደለም። ጸንቶ የቆመው መከላከያ ያሳካው የህዳሴ ግድብ የሌላኛውን ህዳሴ ባሻገር ያሳየናል። የዘመቱበት መሪ የዘመቱበት ህልውናችን መብታችን የባህር በር የተዘመተበት መብታችንን አስከባሪው መከላከያ ሰራዊት ሁሉ ከሻቢያና ከሻቢያ አሽከሮች ያይላሉ። ዛሬ የግል ጥቅምንና የግል ቅናትን ከባህር ጋር ባነጸሩት የገዛ ሀገራቸው ታጋዮች የሚከሰሰው የጦር ኃይሎች ጠቅላይ አዛዥና የሀገሪቱ መሪ ከሀገሩ አልፎ በቀጠናው ያመጣውን ሰላምና የሄደበትን ርቀትም ለማየት አስረጅም አያሻም። በዚያ በኩል እውነትን፣ ታሪክን ትናንትን፣ ብሔራዊ ጥቅምን፣ ሀገርን ሁሉ ሽሮ በጥላቻና በቅናት ታውሮ የሀገር ጠላት የመሆንን ልክ፣ ወዲህ ደግሞ ጠቅላዩ ከመሪነት ዘመናቸው በፊትም ሆነ ወደ ስልጣን ከመጡበት ጊዜ አንስቶ የባህር ኃይልን ስለማደራጀት ያነሱበት ርቀት የባህር በርን የኢኮኖሚ የሉዓላዊነት የደህንነት እያሉ የተነተኑበት ልክ ሁሉ ሲነሳ ልዩነቱ ሰማይና ምድር ይሆናል። ኢትዮጵያ ከዛሬ 18 ዓመት ገደማ በፊት ዛሬ ላይ የሚጠነሰሱ ሴራዎችን ቀድሞ የተረዳ መሪ አላት ማለት በሪፎርም በባህር ኃይል ጉዳዮች ላይም ቀድሞ የተዘጋጀ መሪ አላት ማለት ነው። ይህ ብቻ አይደለም። ባህሩን ይዘው አለመጠቀማቸው በማይቆጫቸው ቆሞ ቀሮችና እድገታቸውን በባህሩ ልክ በሚያስቡ ባለራዕዮች መካከልም ድልብ ልዩነት አለ። ይህ ሁሉ ታዲያ የአሸናፊነት ማሳያ ነው። የባህር በር ጉዳይ ከነትችቱ ከነግብ ግቡ ከነ እውቀት አልባ ትንታኔው እውን የሚሆንበት ጊዜ ቅርብ ነው። ምክንያቱም ኢትዮጵያ ጠላትን ቀድሞ የሚያውቅ እንጂ በጠላት የሚደነብር መሪ፣ የሚደነብር ሰራዊትና ህዝብ የላትም። እስካሁን ማየት የተሳናችሁ የተሰወረባችሁ፣ ንቁ ጊዜ እንዳያልፈባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። ርማ የሚያስመካ አንተ ብትቀለቅ ሽኑን የምትተካ